እንደ ሴት ያለ ፈጣን የለምና የአዳም እውነተኛ ረዳት ስለሆነች ከቀኝ ፈጠራት። የሴቲን ያህል ረዳት በምድር ላይ አይገኝም ይባላል። አሁን ለምሳሌ ከቤት ውስጥ ልጅ ቢታመም አባት እንዲያው አሁን ስንት ሰዓት ቁጭ ይላል? ጥቂት አንድ ሶስት ሰዓት እንደው ቁጭ ብሎ በሉ እስቲ እንደው ሻይም ምንም በሉት ብሎ ወደ አፋፉ ነው የሚወጣ። አይሆንለትም። ለረጅም ሰዓት ታግሶ መርዳት ለወንድ ልጅ አልተሰጠውም። መርዳት ለሴት ልጅ ነው። መንከባከብ ተመልከቱ መፈወስ ማስታመም መመገብ ለሴት ልጅ ነው። ስለዚህ ሴት ልጅ ፈጥና እንድትረዳ ከቀኝ የተፈጠረችበት ምክንያት በዚህ ነው። በምን ትረዳዋለች ሲባል ከቤት በፍትፍት ትረዳዋለች። እንግዳ ሲመጣ ፈትፍታ ጉርሳ ትሸኝለታለች። እሱ በሙግት ይረዳታል፣ እሷ በፍትፍት ትረዳዋለች። ጠላት ይነሳ ሞግቶ ይረታላታል፣ እሷ ደግሞ ቢርበው ፈትፍታ እንግዳ ትሸኝለታለች። በምክር ትረዳዋለች። ሴት የላከው ሁላችሁ ከመከረች ጥሩም ከመከረች ሴት ልጅ ጥበቧ በጣም ግሩም ነው። እህቴ በላ ለጥበብ ጥበብ በሴት የተመሰለችው ለዚህ ነው። ሴት የመከረችው ጽኑ ነው። ምክር ያለው ሰውም ይጸናል፣ ጥበብ ያለው ሰው። እህቴ በላ ለጥበብ ጥበብን እህቴ ነሽ በላት። ለምን ወንድሜ ነሽ በላት አልተባበ መጽሐፍ ቅዱስ እኮ ነው። ጥበብን እህቴ ነሽ በላት፣ ወንድሜ ነህ በላ በለው ያልተባለ ለምንድ ነው ስትሉ፣ ምክር የማን ስለሆነ ነው? የሴት ልጅ ነው። ክፋትም ከመከረች ደማ አንተ ወንዱ ነህ ወገኛ ሱሪ ነው እንጂ መቼም እንደኔ ሴት ካለችው፣ እድወሰ ወንድ ምን ፈሪ ቢሆን አናቱን ብሎትም ይመጣ። መልካምም ከመከረችው ሴት የላከችው ሰው ሴት የመከረችው ሰው አሁን የሁላችሁ አገራችን እየጠፋች ያለች ጥሩ እናት ጠፍቶ ነው። ሴቶች ልጆቻችሁን ጥሩ አድርጋችሁ ብታሳድጉ ብትመክሩ ኑሮ ሴት የመከረው ሴት ያስተማረው አባቱ መቶ ቀን ከነገረው እናቱ አንድ ቀን የነገረችው ነው ልጅም ይዘው ስለዚህ ተመልከቱ። ይሄንን ለማስረዳት ከግራ ጎን ተፈጠረ። ስለዚህ በምክር ትረዳዋለች፣ በአቅልሎ ዋእይ ትረዳዋለች። አቅልሎ ዋእይ ማለት ምን ማለት ነው? ተመልከቱ። እሳት በማቅለል ትረዳዋለች። ይሄ አያሳትትም እንግዲህ አያስተረጉምም። በዚህ ታግዘዋለች። ሁለተኛ ደግሞ የጽርቅ ረዳት ትሆናዋለች፣ በሃይማኖት ትረዳዋለች። ከዚህ የተነሳ አባታችን ጸጋ ዛብ የአቡነ ተክለ ሃይማኖት አባት እናታችን እግዚሃርያ እናታቸው እንመጹት አለችው። አይ መጽሐፍ የተጓጉለ ውህብ ተመልከቱ ወው ይባከስ ከመይት ነስ ሰተህ እንዳትጸጸት ለመስጠት አትቸኩል ይላል መጽሐፍ። አለ አባታችን ጸጋ ዘአብ ለእግዚአብሔር ነው። እንዲህ አላት። ሰተህ እንዳትጸጸት ፈጥነ አትስጥ ይላል አላት። አይ እንዲማ እንዳትል መኑ ይሴብሐከ በውስተ ሲኦል ተብሎ ተጽፏል እኮ። በሲኦል እግዚአብሔርን ማን ያመሰግነዋል ተብሏል። ምን ማለት ነው? ከሞቱ በኋላ መልካም መስራት የለምና ሳለን እንወቅበት አለችው። አይ አንቺ ምክርሽ እንጂ መፈውሰ ሥጋ ወነፍስ ነው። ሕንፃ፣ ልጅ፣ ሀገር ያስጠራሉ። መልካም ሚስት ግን ከእግዚአብሔር ዘንድ ናት። አንቺን የሰጠ እግዚአብሔር ይመስገን ብሎ ሀብታቸውን በሙሉ ለድሃ ሰጡ። ከዚያ በኋላ ነው ተክለሃይማኖትን ፀሐይ ተክለሃይማኖትን ተክለሃይማኖትን እየሰጣቸው በምክር ረዳች። አቡነ ተክለሃይማኖት የተገኙ እየተገኙ እግዚአብሔር ያህል ምጽዋት እንስጥ ብላ ገንዘቡ አባታችን ጸጋዛ ንጹህ ካህን ነው ንጹህ ካህን ነው። ነገር ግን ተመልከቱ፣ ንጹህ ካህን ቢሆንም መጽሐፍ የተማረ ቢሆንም ይሄንን ምክር ደግሞ ሚስቱ አስፈልገዋለች። ጨቅጫቃ ሚስትም አይደረስ ነው። በእውነት አሁን እዚህ ዚችታችን ዛሬ ካህን ነው ያገባቸው በጣም ትልቅ ሸክም ነው የሚጠብቃት የቄስ ሚስት ሲሆን ደግሞ ሴቱ አብዝቶ ይኮራል ይኩራራል፣ አሉ ለምን መቸም ማይፈታኝም እያለች ማለት ነው፣ መቸም ማይፈታኝም እያለች መበጥበጥ ትይዛለች። እዚያ በኋላ ማለት ነው እ በስንቱ ይነገራል እናንተ እ ሁሉ ቢናገሩት ሆድ ባዶ ይቀራል።